እኔ እንኳን አተረፈ በእውነት ይሄንን ነው ምለው እኔ። ምክንያቱም እንግዲህ ፈጣሪ ይፈትናችኋል ምናምን ነገር እና ዋናው እግዚአብሔር እንኳን አተረፈ ነው ምለው የእውነት ለመናገር እኔ። ምን ሆነው የጠፉት ምናምን እያልኩ የነበረ ፋፉ ማለት ነው ለካ ነሱ ታሞ ነው እናንተዬ። በጣም ነው የሚያሳዝነው። እንኳንም ፈጣሪ ረዳ። እባካችሁ የምታሽከረክሩ ሰዎች እባካችሁ የምታሽከረክሩ ሰዎች እባካችሁ እውነት ተረጋግታችሁ አሽከርክሩ። እኔ በጣም ነው የምፈራው። ይቅርታ አድርጉልኝና እውነት ለመናገር እና እንኳንም ፈጣሪ ረዳህ ነው የምለው እኔ። ሌላ ምንም አልልም የእውነት ለመናገር እንግዲህ። ሶፊም እንግዲህ በጣም ደንግጣለች፣ እንዲደነግጠች ይታይባታል። የእኔ እናት እንኳንም አተረፈልሽ ነው የምለው እኔ። ሌላ ምን የምምለው ነገር አይኖረኝም ዛሬ። እንግዲህ አብርሽንም አይታችኋል፣ ሐኪም ቤት ገብቶ እንግዲህ አይታችሁታል ብዬ ተስፋ አደርጋለሁ። የእውነት ለመናገር አቤል ዛሬ ተጸጽቷል። ሲጀመር እናንተ ናችሁ እ ሄርሜላ ነው ወደ ህይወቱ አምጥታችሁ የአብርሽን ህይወት እንደዚህ ምስቅልቅልቅርት ሊያረጋችሁበት ራሱ እናንተ ራሳችሁ እነ አቤል ናችሁ ብዬ ነው የማስበው። ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰቡ ነው። አብራችሁ ላላችሁ አመሰግናለሁ። ሰላም፣ ጤና፣ ፍቅር ከእናንተ ጋር ይሆን እያልኩ በአዲስ ቪዲዮ መጥቻለሁ። የቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አስተያየት ስጡ። እንግዲህ ፉፉን ሁላችሁም ታውቁታላችሁ። እኔ ቲክቶክ ላይ አይቼው እንዲህ ምን ሆኖ ነው ምናምን እያልኩ ነበር። የሆነች እህታችን ቲክቶክ ላይ ፖስት አድርገው አይቼ ነበር እና ከዛ እነሱም ጠፉ። ምንድን የተፈጠረው እያልኩ ነበር። ለካ ወንድሜ እና የምታሽከረክሩ ሰዎች ባካችሁ፣ ትታሽከረክሩ ተረጋግታችሁ አሽከርክሩ፣ እያሽከረከራችሁ ሌላ ሀሳብ ውስጥ አትግቡ። ማርያምን፣ በጣም ከባድ ነው፣ የምሬ ነው። ስለዚህ እናንተ መኪና እያሽከረከራችሁ እናንተ ሌላ ችግር ውስጥ እንትን አትግቡ ማለት ነው። ሀሳብ ውስጥ አትግቡ። መኪና እየተነዳ ሀሳብ ውስጥ አይገባም። በቃ አላማችሁን ወደ መንዳት ብቻ አድርጋችሁ መንቀሳቀስ ያለባችሁ። በይነ እንዲኔ እንዲኔ። ዋናው እንኳን ፈጣሪ አተረፈህ እንኳን አወጣህ ነው ምለው ለልጅህ ማለት ነው፣ ለልጅህ፣ ለእናትህ። እውነት ለመናገር በጣም ከባድ ነው ውዶች። የእውነት ሲያወራ ሲያሳዝም እንግዲህ ሶፊም ደግሞ ሰምታችኋታል ብዬ አስባለሁ። በጣም ልንግጣለች እውነት ለመናገር ልንግጣለች በጣም ከሚባል በላይ ኔ ደነገጣችሁ። ብቻ ከባድ ነው፣ ግን ዋናው ነገር መትረፉ ነው። በቃ አለቀ፣ ይሄ ነው እና እንግዲህ ዛሬ አብረሽን አይታችሁታል ብዬ አስባለሁኝ። እሱም እንደዚህ መሆኑ በጣም ነው የሚገርመው። ሄር ሚላን ገትታችሁ አመጣችሁ ወደ ህይወቱ እውነት ትናንትናን እንግዲህ አፈቅርሃለሁ ስትለው ነው እዛ ፌን ተነቅሎ የወደቀው። እንግዲህ ፌን ተነቅሎ የወደቀበት ነገር እንግዲህ አፈቅርሃለሁ ስትለው ነው፣ ገባችሁ? አፈቅርሃለሁ ስትለው ፌን ተነቅሎ ወደቀ። ይሄ ልጅ እንግዲህ አፈቅርሃለሁ ስትለው ፌን ተነቅሎ የወደቀበት ምክንያት የራሱ ይሆነዋል፣ የሆነ ነገር ይኖረዋል ብዬ ነው የማስበው። እና አሁን ዛሬ አቤላ ተብዬው ማለት ነው ወደ መሬት ወደ ሰማይ ከማለት በፊት መጀመሪያ እኮ ራሳችሁ ናቸው ያጠፋችሁት ማለት ነው፣ ጥፋቱ የራሳችሁ ነው ከመጀመሪያው ይቺ ልጅ ወደ እነሱ ወደ እሱ ህይወት ባታመጡ ሁሉም ነገር እንዴት ምስቅልቅ ላይ ያወጣም ነበር ማለት ነው። እና ለማንኛውም አብርሽ አንተንም ፈጣሪ ማርህ ነው ብሎ አንተ የዋህ ሰው ነው። እውነት አብርሽ በሆዱ ምንም ነገር አያውቅም፣ ቂም ነገር የለበትም። እውነት ለመናገር የዋህ ነው። የሰውን ማደግ ይወዳል። ግን እንደዚህም ሆኖ ከምትወዳት ከሩታ ከሚስጥህ ብትሆን እስካሁን ድረስ አሪፍ ነበር ማለት ነው። እንደነዚህ አይነት ሰዎች ይዘው ወደል ነው የሚገቡት እንጂ ወደ ላይ ቀና እንደማያረጉህ እያየህ ነው ማለት ነው ብዬ አስባለሁ። እና ፉአድ ወንድሜ አንተንም እንኳን ፈጣሪ ያተረፈህ ለማለት ነው። እንግዲህ እኔ እውነት ለመናገር አሳዝነውኛል። በጣም ነው ያሳዝኝ ማለት ነው። እኔ ምን ሆነው ነው እያልኩኝ ነበረ። በእርግጥ ሚዲያ ላይ እነ ሄሉ ጠፍተዋል፣ እነ ፍቅር ጠፍተዋል። እውነት ለመናገር ሄሉም ጠፍታለች፣ ፍቅርም ጠፍታለች። አይዶን ነው አይዶን ነው። ምን ሆነው ነው? አይዶን ነው አላውቅም። ጠፍተዋል ሁለቱም ጠፍተዋል። እውነት ለመናገር ፍቅርም ጠፍታለች፣ ሄዱም ጠፍታለች። ምን ሆነው ነው? አይዶን ነው እውነት አላውቅም። ምን ሆነው እንዲሆን እና ነ ፉአድን ጠፍተው ጠፍተው ይኸው ዛሬ ለካሱ ሌላ ችግር ገጥሞት ምናት፣ ይገርማል የሰው ልጅ ፍጹም አይደለም። አያችሁ እንደዚህ ሰው በወጣበትም ይቀራል ለካ ። ብቻ ከባድ ነው። እንኳን ፈጣሪ አተረፈህ ነው ምለው። እንግዲህ ሌላ ምንም ምለው አይኖረም። አትፈተነኝ አይባልም፣ ምንም አትንካኝም አይባልም። ያለነው በሱ እጅ እስከሆነ ድረስ ግን ዋናው ሰላም ሆነ መትረፍ ነው ብዬ ነው የማስበው። እግዚአብሔር ጨርሶ ይማራል። አብርሽም እንደዚያው ፈጣሪ ጨርሶ ይማራችሁ። ይሄን ለማለት ነው እንግዲህ ፣ ብቻ ከባድ ነው እውነት። የምታሽከረክሩ ሰዎች ለደጋገምኩት ግን ይቅርታ እንጂ ተጠንቀቁ። ተጠንቀቃችሁ ንዱ ነው የሚባለው አይደል አሽከርክሩ ወይም ንጁ። እውነት ለመናከር እኔ ምፈራው ላይ ነው ሾፌር በጣም ነው ምፈራው። ይቅርታ አርጉልኝና ምክንያቱም በጣም ፈራለሁ እውነት ለመናገር ማለት ነው። እና አንዳንዶቹ ሲነዱ በቃ የሆነ እንትንም አይኖራቸውም። በቃ በጣም እንትን ስለ ይላሉ። እዛ ላይ ደግሞ እናንተ ብትታሽከረክሩ ባበረራችሁት ቁጥር ከባድ ነው። ጥንቃቄ ማድረግ ያስፈልጋል እላለሁኝ። ውዶችዬ እንግዲህ ይሄን ለማለት ነው የመጣሁት። አብርሽን ና ፉአዴን እንግዲህ ፈጣሪ ይማራችሁ በሏቸው። አይከፈልበትም። እንግዲህ እግዚአብሔር ከእናንተ ጋር ይሁን፣ ፈጣሪ ይማራችሁ። ይህን ነው የምለው እኔ አትመመን አይባልም። አትፈትንንም አይባልም። እና ዋናው መትረፍ ነው። ይሄን ለማለት ነው ብቅ ያልኩት። ሶፊም እንግዲህ ከጎኑ ስለሆንሽ እግዚአብሔር ያክብርሽ ብለን፣ ውድ አድማጭ ተመልካቾች ይሄን ይመስላል። ከተመቻችሁ ላይ ኮሜንት አስተያየት ስጡ። ወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ ይሁንላችሁ። የነገ ሰው ይበላል። ባይ ባይ።